ሰላምታችን በያላችሁ በዚህ ድረሳችሁ የተከበራችሁ አድማጮቻችን አራ 3 ማራዳ ኤፍ ኤም 95.1 የእንግሊዝ ፕሪሚየር ሊግ ትልቁ ጨዋታ ዛሬ የሚከናወነው ጨዋታ ነው። ሊቨርፑል ከማንቸስተር ዩናይትድ በስምንተኛው ሳምንት ከኢንተርናሽናል እረፍት መልስ ሊቨርፑል ያለፉትን ሶስት ተከታታይ ጨዋታዎች ተሸንፈዋል። በሁሉም ውድድሮች በሊጉ በሁለት ተከታታይ ጨዋታዎች ማንቸስተር ዩናይትድ ከተከታታይ አስቸጋሪ ጊዜያት በኋላ ባለፈው የሰባተኛው ሳምንት ሰንደርላንድ ሁለት ለባዶ በሆነ ውጤት አሸንፈው እየበለጠ ወደ መሪዎቹ እየቀረበ ነው ያለው። ያን ቢሆን ግን በዚህ ሰዓት የዋንጫ ተፎካካሪ ነው የሚለው ጥያቄ የሚነሳበት ነው። ማንቸስተር ዩናይትድ እንግዲህ እዚህ ሜዳ ላይ ወይም አንፊልድ ላይ ለመጨረሻ ጊዜ ያሸነፈው በ2015/16 የውድድር ዘመን ነው። ለመጨረሻ ጊዜ ደግሞ በሁለቱ ቡድኖች የርስ በርስ ግንኙነት ያሸነፈው በኦገስት 2022 እንደነበር ይታወቃል። በቅደም ተከተል አንድ ለባዶ እና እንደዚሁም ደግሞ ሁለት ለባዶ በሆነ ውጤት ባለፉት ሁለት ተከታታይ ጨዋታዎች ግን እዚህ ሜዳ ላይ አቻ ውጤት ነው የመዘገበው፣ ዜሮ ለዜሮ እና ሁለት ለሁለት በሆነ አቻ ውጤት። አዲ ማጓየር በመጨረሻው ደቂቃ ላይ ጎል ሊያስቆጥር ከጫፍ ደርሶ የነበረበትን አጋጣሚ የምናስታውሰው ነው። ሁለቱ ቡድኖች በመጀመሪያው ዙር ባለፈው ዓመት ኦልትራፖር ላይ ተገናኝተው ሊቨርፑል ፍጹም ከጨዋታ ብልጫ ጋር ሶስት ለባዶ በሆነ ውጤት ማሸነፉ ይታወቃል። በጋራ አርባ የሊግ ዋንጫዎችን ያነሱ ቡድኖች የሚያደርጉት ጨዋታ ነው። በእንግሊዝ ቀዳሚ ተመራጭ ጨዋታ ወይንም ደግሞ ትልቁ ጨዋታ እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። ወደ ኋላ ተመልሰን አንዳንድ ነገሮችን እንመልከት። የ1970ዎቹና 1980ዎቹ የሊቨርፑል ዘጠናዎቹ፣ እና እንደዚሁም ደግሞ እስከ 2013 የነበረው ጊዜ ደግሞ የማንቸስተር ዩናይትድ ነው። እግር ኳስ የጊዜ የቅብብሎች ጉዳይ ይመስላል። አሁን ባለው ሁኔታ ሁለቱም ቡድኖች እንግዲህ ከስኬት ከወረዱ በኋላ ወደ ቀደመ ስኬታቸው ለማምጣት የተለያዩ አካሄዶችን ተከትሏል። አሰልጣኞችን ለማምጣት ሞክረዋል። ትልልቅ ተጫዋቾችን ለማምጣት ጥረት አድርገዋል። የተለያዩ መንገዶችን ተከትሏል። ነገር ግን ጊዜ ወስዶባቸዋል። ሊቨርፑል 30 ዓመት ጠብቋል የሊጉን ዋንጫ ለማሳካት ማንቸስተር ዩናይትድ ደግሞ አሁን ከ2012/13 የውድድር ዘመን በኋላ የሊጉን ዋንጫ ለማንሳት እየተቸገረ ነው ያለው። በሁለት አጋጣሚዎች ብቻ ሁለተኛ ደረጃን ይዞ ፈጽሟል፣ በ2017/18 እንደዚሁም ደግሞ በ2020/21 የውድድር ዘመን። በቀሩት ዓመታት በአብዛኛው የሻምፒየንስ ሊግ ተሳትፎ፣ እንደዚሁም ደግሞ የኤውሮፓ ሊግ ተሳትፎ። ዘንድሮ ደግሞ ከ2013/14 የውድድር ዘመን በኋላ ለመጀመሪያ ጊዜ ከሻምፒየንስ ከአውሮፓ መድረክ ውጭ ሆኗል በ2014 15 የውድድር ዘመን ነው ከአውሮፓ መድረክ ውጭ ሆኖ በዛ ዓመት በሊጉ ላይ ብቻ ትኩረት አድርጎ ሲወዳደር የነበረው ዘንድሮ ደግሞ በተመሳሳይ ይህን ነገር እያስተዋልን እንገኛለንና የሁለቱ ቡድኖችን ታሪካዊ ዳራ ወደኋላ መለስ ብለን እንመልከትና አንዳንድ ጉዳዮች እናንሳ። ሰር አሌክስ ፈርጉሰን 1986 በዚህ ወቅት ነበር የመጡት የሊቨርፑልን የበላይነት አስቀራለሁ ብለው 7 ለ18 የነበረውን 20 ለ18 ካደረጉ በኋላ ባለፉት ዓመታት ሊቨርፑል ይህንን ልዩነት አጥቦ አሁን 20 20 ሆኗል። የወቅቱ ሻምፒዮንም ነው ሊቨርፑል። ይህ ሻምፒዮንነቱ ደግሞ ለሀያኛ ጊዜ እኩል የማንቸስተር ዩናይትድ ሪከርድ እንዲጋራ አድርጎታል። ዘንድሮ የማንቸስተር ዩናይትድ ደጋፊዎች ያለ ጥርጥር ሀያ አንደኛውን ዋንጫ እንዲያነስ አይፈልጉም። ያን ተከትሎ ለሌሎች ቡድኖች ሊያደሉ ይችላሉ ተብሎም ይታሰባል፤ ለአርሰናል፣ ለማንቸስተር ሲቲ ወይም ለቼልሲ። ግን ደግሞ ሊቨርፑል ወቅት አቋሙም ጥሩ አይደለም። ያለፉትን ጥቂት ጨዋታዎች ከተመለከትን የዚህ ማሳያ ይመስለኛል። ያ ማርክ እንግዲህ ሁለት በእንግሊዝ ተጽዕኗቸው እጅግ ከፍ ያለ ቡድኖች የሚያደርጉት ጨዋታ ነው። የበለጠ ተጠባቂ የሚሆነው አሁን ካላቸው ወቅታዊ አቋም ይልቅ የበለጠ ታሪካዊ ተቀናቃኝነታቸው ጨዋታውን ከፍ ያለ ተጠባቂነት እንዲኖረው የሚያደርግ ይመስለኛል። ይሄ ምናልባት አሁን በጥሩ ጥሩ ጊዜ እያሳለፈ ያለው ሊቨርፑል ነው። በሊቨርፑል ጥሩ ጊዜ፣ በማንቸስተር ጥሩ ያልሆነ ጊዜ ብቻ ሳይሆን በሰር አሌክስ ፈርግሰን ዘመን በማንቸስተር ጥሩ ዘመን ሊቨርፑል ጥሩ ባልሆነባቸው ወይም ደግሞ ዋንጫ ማሳካት ባልቻለባቸውም ወቅቶች ከሊቨርፑል ጋር ማንቸስተር ዩናይትድ የሚያደርገው ጨዋታ ትኩረቱ እጅግ በጣም በእንግሊዝ ከፍ ያለ ነው። ሁለቱ በጋራ ቅድም እንዳነሳው የሊጉን በርካታ ዋንጫ ማሳካት የቻሉ ክለቦች ናቸው። ተቀናቃኝነታቸው እጅግ እየተለየ ነው። ዝማሬዎቻቸው ሁሉ አንዳቸው ለአንዳቸው ምላሽ የሚሰጡ ናቸው። እንግዲህ ከእናንተ በላይ ነን የሚሉ ዝማሪዎች በኦልትራፎርድ ከሊቨርፑል ጋር በሚያረጓቸው ጨዋታዎች የማንቸስተር ዩናይትድ ደጋፊዎች ከሚያዜሟቸው መዝሙሮች መካከል አንደኛው ነው። አሁን የሊቨርፑል ደጋፊዎች የበላይ አይደላችሁም የሚል ዝማሬ መዘመር ጀምረዋል። ምክንያቱም አሁን የፕሪሚየር ሊግ ዋንጫን በማሳካት ተስተካክለዋል። ሁለቱ ቡድኖች ማርክ ከሌሎች ጊዜያቸው በቅርብ ዓመታት የሚያደርጓቸው ጨዋታዎች ቀድሞ በምናውቀው ደረጃ ሜዳ ላይ ብዙ ፋይቶች ያሉት አይነት ብዙ ትግሎች የሚበዙት አይነት ጨዋታ እየተመለከተን አይደለም። ለዛ እንደ ምክንያት ከሚነሱ አንዳንድ ምክንያቶች መካከል እነዚህ ሆም ግሮን ተጫዋቾች ይሄ በደንብ የሁለቱን ደርቢ የተረዱ ከአካዳሚ የሚወጡ ከአካዳሚ የሚወጡ በሰር አሌክስ ፈርግሰን ዘመን ምናልባት ጋሪ ኔቭል ሪያንጊክስ ፖል ስኮልስ ዴቪድ ቤካም አይነት ተጫዋቾች ስለ ሊቨርፑል ብዙ ኔጌቲቭ ነገር እየሰሙ በማንቸስተር ዩናይትድ ያደጉ ተጫዋቾች ናቸው። በሊቨርፑል በኩል ደግሞ እነ ጂሚ ካላገር ሴቨን ጄራርድ አይነት በሊቨርፑል ያደጉ ስለ ማንቸስተር ዩናይትድ ኔጌቲቭ ነገር የበለጠ ከታዳጊነታቸው ጀምሮ እየሰሙ ያደጉ ተጫዋቾች ናቸው። በሊቨርፑል በኩል የነበሩት እና ስሜቱን እነሱ ሌሎች ተጫዋቾች ላይ እያጋቡ ከሌላ ቦታ የመጡትንም ከስፔንም ከሌሎች ሀገራትም የመጡ ተጫዋቾች ላይ ስሜቱ እየተጋባ የበለጠ ሜዳ ላይ ከኳስ ውጪ ብዙ ውጥረት ያለው ጨዋታ ያየንባቸው ትውስታዎች ብዙ ናቸው። ማርክ፣ ከቅርብ ዓመታት ወደዚህ ግን ሜዳ ላይ የዛ አይነት የጨዋታ መንገድ እየተመለከትን አይደለም። የበለጠ ሊቨርፑል ከአሰልጣኝ ብሪንዳ ሮጀርስ ጀምሮ የሆነ ቀስ እያለ እየተገነባ እየተገነባ እየተገነባ የርገን ክሎፕ ሲመጡ ወደሆነ ከፍታ የተሸጋገረ ቡድን ነው ሊቨርፑል የቡድን ግንባታ በጣም ድንቅ ነው ማርክ ከአሰልጣኝ ቅጥሩ ጀምሮ የርገን ክሎፕን ለመቅጠር ውሳኔ ካሳለፈበት ጊዜ ጀምሮ የሊቨርፑል የቡድን ግንባታ በጣም ድንቅ ነው። የበለጠ ሊቨርፑል ከፍ እያለ ማንቸስተር ዩናይትድ የውጤት ማጣት ቀውስ ውስጥ እየገባ የመጣባቸው ወቅቶች ስለነበሩ የሁለቱ ቡድኖች ጨዋታ ተፎካካሪነቱ ላይ ምንም ይሄ ከፍ ያለ ትኩረት ማግኘቱ እንዳለ ሆኖ ተፎካካሪነቱ ላይ ግን የበለጠ ወደ ሊቨርፑል ያደላ የሚመስልባቸውን ወቅቶች በቅርብ ዓመታት እየተመለከተን ያለ ነው። ያ ሰር አሌክስ ፈርጉሰን ከመጡ በኋላ የሊቨርፑል ታላቅነት እየወረደ ከኬኒ ዳግሊሽ በኋላ ግራም ሰውነስ፣ ከዛ ውጪ ሌሎች አሰልጣኞችም እነ ፊል ቶምስን፣ ጄራርድ ውዬ ያ የነበሩበት ነው። እነ ጄራርድ ውዬ በኋላ ላይ የመጡበት ጊዜ እንደነበር ይታወሳል። በጄራርድ ውዬ ዘመን ያው ሊቨርፑል የአምስትዮሽ ዋንጫ ባለቤት እንደነበር የሚታወቅ ነው። ግን በማንቸስተር ዩናይትድ የ1998/99 ደረጃ አልነበረም። እሳቸው ዋንጫ የለውም፣ ሸምፔ ካፕ እና ዩሮፓ ሊግ ነበር የነበረው፣ የለውም ፕሪሚየር ሊግ የለውም። እና ከዛ አንጻር ነው ጄራርድ በጣም ጥሩ ጊዜ ነው በሊቨርፑል ያሳለፉት። ምናልባት ማርክ የመጨረሻ የስንብታቸው ምክንያት የሆነው ማሳካት እየቻሉ በተከታታይ ጨዋታዎች ነጥብ ጥለው የፕሪሚየር ሊግ ዋንጫ ባለማንሳታቸው ምክንያት ይመስላል። እኔ ምናልባት እሱን ሲዝን የማይክል ኦውንን የመጨረሻ ሳምንታት መለስ ብሎ አድማጮች ቢያዩት ለጄራርድ ሁዬ የሚያዝኑላቸው ይመስለኛል። ማር የዚህን ያክል ጊዜ ሊቨርፑል ከዋንጫ የሚርቃ አይመስለኝ። ሲዝኑን ያሳምረው ማይክል ኦውን ነው። ወጣት ተጫዋች ነው። ገና ታዳጊ እንደነበር ይታወቃል። በወቅቱ ብዙ ጎሎች አስቆጥረዋል። ግን በመጨረሻዎቹ ይሄ የአይምሮ ጥንካሬ በሚፈልግባቸው ሳምንታት አደገኛ አደገኛ ኳሶችን ሳይጠቀም እየቀረ የበለጠ ሊቨርፑል ስኬታማ እንዳይሆን አንደኛው ምክንያት ይመስለኛል ብቸኛው ምክንያት ባይሆንም ፈረንሳይ አሰልጣኝ በሊቨርፑል መጥፎ ጊዜ አልነበራቸው። ያ ቅድም ፊል ቶምሰን ያለው የሮይ ኢቫንስ ነበሩ። ከዛ በኋላ ጀራርድ ሁዬ መጥተው ነው እንግዲህ የበለጠ ውጤታማ ጊዜያትን ለማሳለፍ ጥረት ያደረጉት። ነገር ግን እርሳቸውም በሁለት ሺህ ሁለት የልብ ህመም ገጥሟቸው እንግዲህ ወደ ሆስፒታል የተወሰዱበትን ጊዜ እናስታውሳለን፣ ከሌዲስ ዩናይትድ ጋር በተከናወነ ጨዋታ። ከዛ በኋላ ብዙ መዝለቅ አልቻሉም። ልክ የአርሰን ቬንገርን አካሄድ ነበር ሊቨርፑል የተከተለው። እርሳቸውም የበለጠ ይሄ የስፖርት ሳይንሱን ተግባራዊ የሚያደርጉ ታዳጊዎችን በመመልመል በኩል የሚታወቁ እንደነበሩ ይታወቃል። ሁለቱ ቡድኖች እርስ በርስ ሲገናኙ ማንቸስተር ዩናይትድን ይፈትናል ሊቨርፑል ነገር ግን በአጠቃላይ በ38 ጨዋታዎች ማንቸስተር ዩናይትድ የበላይነት ሲወስድ እንደነበር የሚታወስ ነው። ኤሪክ ካንቶና የፈጠረው ተጽዕኖ አለ፣ የፈርጊ ቤቢስ ይሄ ጥያቄ የሚነሳበት ጉዳይ አይደለም። በሊቨርፑል በኩል ደግሞ የነ ስቲቭ ማክማናማን፣ የነ ስታን ኮሊሞር፣ ከዛ ውጪ የሮቢ ፎውለር እነኚህ የሚታወሱ ናቸው እና የቢትልስ ባንድ የተባሉ ላ ከዛ ጋር የሚነጻጸሩበትም ጊዜ እንደነበር ቅንጅታቸው የሚታወስ ነው። ግን ያ ጥምረት ውጤታማ መሆን አልቻለም። የማንቸስተር ዩናይትድ እና የአርሰናል የፉክክር ስሜት የበለጠ የተስተዋለበት ጊዜ እንደነበር ይታወቃል። ከዛ በኋላ ሊቨርፑል በተደጋጋሚ ሰር አሌክስ ፈርጉሰን ከመጡ በኋላ ሊቨርፑል ብዙ አሰልጣኞችን ቅድም ስንጠቅስ እንደነበረው የነ ኬኒ ዳግሊሽ፣ ሮይ ኢቫንስ ከግራም ሶነስ እንደዚሁም ደግሞ ጀራር ሁዌ ከዛ በኋላ ራፋ ቤኒቴዝ ሮይ ሆጅሰን ብሬንዳን ሮጀርስ በመሀል ኬኒ ዳግሊሽ ሹላ በድጋሚ ተመልሶ እስከ መምጣት ደርሶ ነበር። በመሀል ግን የፌካፕ ዋንጫዎችን እንደዚሁም ደግሞ የሻምፒየንስ ሊግ ዋንጫ እንደዚሁም የኤሮፓ ሊግ ዋንጫ ጭምር ይወስድ ነበር ሊቨርፑል። ትኩረት የሚስበው አንድ አጋጣሚ ምናልባት በሁለቱ ቡድኖች የእርስ በርስ ግንኙነት 2089 የውድድር ዘመን ላይ የአራት ነጥብ ልዩነት ሁለት ተርኒንግ ፖይንት ነበሩ። በዛ የውድድር ዘመን አንደኛው ፌዴሪኮ ማኬዳ አስቶን ቪላ ላይ ያስቆጠራት የማሸነፊያ ጎል ናት። ብዙ እድል ያላገኘ ተጫዋች ነው። በዛ ጨዋታ ቀይረው አስገቡት፣ ሰራ። በቀጣዩ ሳምንትም ሰንደርላንድ ላይ ጎል አስቆጠረ። በዛ አመት ማይረሳው እሱ ነው። በሊቨርፑል በኩል ደግሞ ይሄ እንዳለ ሆኖ አንድሬ አርሻቪን ያውም አንፊልድ ላይ አራት ለአራት ያለቀ ጨዋታ ነው። እነኚህ ነገሮች የበለጠ በሁለቱ ቡድኖች መካከል የነበረውን የፉክክር ስሜት የሚያስታውሱ ናቸው። በሳራ ሌክስ ፈርጉሰን እና በራፋ ቤኒቴ ዘመን አንድ ሰሞን አለመግባባቱላ እስኪፈጠር ምክንያት ነበር የሁለቱ ቡድኖች የፉክክር ስሜትና። በሊቨርፑል በኩል ያልተረጋጋ ብዙ ተጫዋቾች የሚመጡበት ብዙ ተጫዋቾች የሚለቁበት ጊዜ እንደነበር ይታወቃል። 1990ዎቹ ላይ በጣም ጠንካራ ቡድን ነበር። የሚቆዩት የተወሰኑ ተጫዋቾች ናቸው። ከዛ በተረፈ ደግሞ የማይክል ኦዌን ከሊቨርፑል ለቆ ወደ ሪያል ማድሪድ ማምራት። በእርግጥ በዛ ዓመት የሻምፒየንስ ሊግ ዋንጫ ወስደዋል። ከኤሜሌስኪ ጋር የነበራቸው ጥምረት የሚታወስ ነው። ራፋ ቤኒቴስ ሲመጡ አዲስ የቡድን ግንባታ ነበር የነበረው። በጀራርድ ሁዌ ዘመን እነ ብሩኖ ሼሩ፣ ከዛ ውጪ ፍሎሮ፣ ሲነማፖንጎ የመሳሰሉ ተጫዋቾች ነበሩ። ሌሎችም ከታች የሚመጡ ተጫዋቾች ነበሩ፣ ግን ደግሞ የጥራት ደረጃ ብዙ ጥያቄ የሚነሳበት እንደነበር ይታወቃል። ያልተረጋጋ የቡድን ግንባታ ልክ ማንቸስተር ዩናይትድ ባለፉት አስር ዓመታት እንደሆነው አይነት ሊቨርፑል ላይ የነበረው ያ አንድ ቡድን ጥንካሬውን እያጣ ሲመጣ፣ ማርክ ምን ሊገጥመው እንደሚችል ማንቸስተር ዩናይትድ ጥሩ ከሊቨርፑል መማር የሚችል ይመስለኛል። ማርክ ሊቨርፑል የዚህን ያክል ዓመት ከዋንጫ ሲርቅ፣ ብዙዎች ግምት አልነበራቸውም። የፕሪሚየር ሊግ ዋንጫን ለማሳካት ይህን ያህል ጊዜ ይወስድበታል የሚል ቶሎ የሚመለስ ይመስል ነበር። ግን የቡድን ግንባታው ልክ አሁን ማንቸስተር ዩናይትድ ላይ የምንመለከተው አይነት ይመስላል። ማርክ የተለያዩ አሰልጣኞች ለውጥ፣ የተለያየ አይነት የጨዋታ አስተሳሰብ ያላቸው አሰልጣኞችን መቀያየር፣ ይሄ የሚከተሉት የጨዋታ መንገድ ተመሳሳይ ያልሆነ በተደጋጋሚ ጊዜ ለማንቸስተር ዩናይትድ የቡድን ግንባታ ፈተና ሆኖበታል የምንለው አይነት ዴቪድ ሞየስ የሚከተሉት የጨዋታ መንገድ ከዛ ራፋ ሉይቫና ሌላ አይነት እንደገና ጆዜ ሌላ አይነት። ይሄ አይነት በሊቨርፑል በኩልም እንመለከት ነበር ማርክ። የራፋ ቤኒቴዝ የጨዋታ መንገድ እና የብሪንዳ ሮጀርስ የጨዋታ መንገድ በጣም ጽንፍ ለጽንፍ ያለ የጨዋታ አሳሰብ ነው። የበለጠ ብሪንዳ ሮጀርስ የስፔን እግር ኳስ ተጽዕኖ ያለባቸውና የሆላንድ የበለጠ በኳስ ቁጥጥር እምነት የሚያደርጉ አይነት አሰልጣኝ ናቸውና የተለያየ አይነት ፊሎሶፊ ያላቸውን አሰልጣኞች ቶሎ ቶሎ በመቀያየር ያልተረጋጋ ቡድን ግንባታ በሊቨርፑል በኩል። ከዛ በኋላ ግን ትንሽ መሰረት እየተጣለ የመጣ ይመስላል። በተለይ ብሪንዳ ሮጀርስ ከመጡ በኋላ ዋንጫውንም ለማሳካት ምናልባት ለኔ ተቃርቦ ነበር የሚል እምነት አለኝ። የልምድ ጉዳይ ዲዘርቭ ያደርግ ነበር ብሩኑ ጥሩ ጥሩ ምርጥ እግር ኳስ የሚጫወት ብዙ ጎል የሚያስቆጥር ጥራት ያለው ቡድን መገንባት ችለው ነበር። የመጨረሻዎቹ ሳምንታት የዚህ የአእምራዊ ጥንካሬ በሚፈልግባቸው ወቅቶች የአሰልጣኙ ልምድ ጨምሮ ያን ዋንጫ እንዳያሳኩ ያደረገ ይመስለኛል። እንግዲህ የቼልሲውን ጨዋታ ማስታወስ በቂ ነው ብዬ ነው ማምኑ። ማርክ ብዙ ጊዜ የሚነሳው የስቴቨን ጄራርድ መውደቅ ነው የሚነሳው። ግን ቡድሩ ለምንድን ነው በዚህ ርቀት ከሜዳው ከራሱ ሳጥርቆ ሲጫወት የነበረው የሚለውን ነገር ስትመለከት፣ የሚፈልጉትን ነገር ማሳካት ዋንጫውን ማሳካት ከሆነ ቅዳቸው ይሄ ሁሉ ስፔስ ለምንድን ነው ትተው በጨዋታው ሲያከናውኑ የነበረው ስቴቨን ጄራርድ የተሳሳተው ለመሃል ሜዳው ተጠግቶ ነው። ያን ያክል ስፔስ ክፍት ነበርና የማቹሪቲ ጉዳይ በወቅቱ ብዙ ይነሳ ነበርና፣ ቅርብ ነበር ዋንጫውንም ለማሳካት ልምድ የበለጠ የፈተናቸው ይመስለኛል። የስቴቨን ጀራርድ እና የሉዊስ ሱዋሬዝ ጥምረት እጅግ በጣም ድንቅ ነበር። ከዛ ውጭ ዳኒ ስተሪጅ፣ እንደዚሁም ሌላኛው ተጫዋች ፍሉኪ ኩቲኒዮ እና ራይም ስተርሊንግ፣ ስስ ስተርሊንግ፣ ስተሪጅ፣ ሱዋሬዝ ልክ ከክሪስ ሰተን እና አለን ሺረር ጋር የብላክበርን ሮቨርስ 1995 ከዛ ጥምረት ጋር ይጠቀስ ነበር። ግን በዛ ጨዋታ ላይ ጆርዳን ሄንደርሰን አልነበረም። በቅጣት ምክንያት ስቴቨን ጀራርድ ነው ኃላፊነቱን የወሰደው። በአንድ አጋጣሚ ተንሸራቶ እንግዲህ ዴምባባያችን ጎል ካስቆጠረ በኋላ የሊጉን ዋንጫ ለማንሳት የነበረው እድል ሳይሳካ ቀርቷል። ልክ እንደ 2023 የውድር ዘመን በአመዛኛው ውድር ዘመን በሊጉ ደረጃ ሰንጠረዥ አናት ላይ አርሰናል ተቀምጦ ማንቸስተር ሲቲ እንደወሰደው ነው። ልክ በዛ ውድር ዘመን 15 ቀን ብቻ ነው በሊጉ ደረጃ ሰንጠረዥ አናት ላይ የተቀመጠው ማንቸስተር ሲቲ አሰልጣ ማኑኤል ፔሌግሬኒ ቡድን ከዛ በኋላ በዛች ስህተት በሚገባ አጋጣሚ ተጠቅመዋል። ያኛው ተጽዕኖ በቼልሲ ጨዋታው ለባዶ መሸነፉ ተከትሎ በቀጣዩ ሳምንት ከክሪስታል ፓላስ ጋር በሴልኸርስት ፓርክ ሶስት ለባዶ እየመራ ሊቨርፑል ሶስት ለሶስት ተለያይቶ በኋላ ላይ ሉዊስ ሱዋሬዝ ያለቀሰበት የሊቨርፑልም የዋንጫ ህልም ሙሉ ለሙሉ እየተቋጨበት ጊዜ ነውና ብዙ ጎሎችን እናስቆጥራለን በሚል ስሜት ነው ሶስት አስቆጥረዋል። ሶስት ጎል ግን ደግሞ ተጨማሪ ጎሎችን ለማስቆጠር ፍለጋ ከጀርባቸው ትተውት የሄዱትን ስፔስ በአግባቡ መጠቀም የቻለው ክሪስቲያን ፓላስና ይሄ ሌላኛው በሁለቱ ቡድኖች እርስ በርስ ግንኙነት ከሚነሱ ግብአቶች መካከል አንደኛው ነው። ስለ ሁለቱ ቡድኖች የፉክክር ስሜት ሲነሳ ይሄ ከበርካታ ዋንጫዎችን በሊጉ ያነሱ ቡድኖች መሆናቸውን ከግምት ውስጥ ካስገባን የፉክክር ስሜቱም በዚህ ረገድ መጥቀስ ይኖርብናል። የተለያየ ኢራ ነው። ቅድም ስንገልጽ እንደነበረው ከ1970ዎቹ እና ሰማንያዎቹ የሊቨርፑል ነው። ዘጠናዎቹና እስከ 2013 የነበረው የማንቸስተር ዩናይትድ ጊዜ እንደነበር የሚታወቅ ነው። እንግዲህ የተረጋጋ የአሰልጣኝ ሹመት ያደረገ እንደዚሁም የተረጋጋ የተጫዋቾች ዝውውር የፈጸመ ትክክለኛውን ፎርሙላ ያገኘ ከጊዜው ጋር አብሮ የተጓዘ ቡድን በዚህ ረገድ ስኬታማ ሆኗል። በኤርገን ክለብ ዘመን ደግሞ ምንም ጥያቄ የለውም ሊቨርፑል የበላይነትን ወስዷል። የርገን ክሎፕ ከመጡ በኋላ ማንቸስተር ዩናይትድ በሁለት አጋጣሚ ብቻ ነው ሊቨርፑልን መብለጥ የቻለው የውድ ዓመቱ ሲጠናቀቅ። አንደኛው የ2017/18 የውድድር ዘመን በጆዜ ሞሪኒዮ ዘመን ነው። ሁለተኛው ደግሞ በ2021 የውድድር ዘመን በሊዮናርድ ሶልሻየር ዘመን ነው። እንግዲህ ሊቨርፑል ገና እየተብላላ የነበረበት ጊዜ ነው። ሁለቱም አጋጣሚዎች ላይ ተመሳሳይ ነው። የጆዜ ሞሪኖ ዘመን እንዳልከው ገና ቡድኑ እየተገነባ የነበረበት ወቅት ነው። የኦሊጎናር ሶልሻር ዘመን ደግሞ ያ ተገንብቶ ስኬቶችን አሳክቶ ለሌላ ቡድን ግንባታ ማሰብ የነበረባቸው ወቅት ላይ ነው። የኤርገን ክሎፕ ከዛ በኋላ የገነቡት ቡድን ነው ባለፈው የውድድር ዘመን ዋንጫውን ማሳካት የቻለውና ሁለቱም ምክንያት ይመስላል። ቨርጅን ቫንዳይክን በጉዳት ምክንያት ከሜዳ ርቆ አስራ ሰባት አይነት የተከላካዮች ጥምረት የተጠቀሙበት ጊዜ ነው ቡድኑን ትልቅ ዋጋ እንዲከፍል ያደረገው። እንግዲህ በእነኚያ ጊዜያቶች ሊቨርፑል የበላይነትን ወስዷል። ምንም ጥያቄ የለውም። የፕሪሚየር ሊግ፣ የሻምፒየንስ ሊግ፣ ከዛ ውጭ ኤፌ ካፕ፣ ካራባው ካፕ በሁለቱ ቡድኖች የእርስ በርስ ግንኙነትም በወቅቱ ሊቨርፑል እጅግ በጣም የበላይነት ነበረው። በሰፋ የጎል ልዩነት ነበር ማንቸስተር ዩናይትድን ሲያሸንፍ የነበረው። ማንቸስተር ዩናይትድ ደግሞ ትልቅ አሰልጣኞችን ፈልጎ እንግዲህ ትልልቅ ዋንጫዎችን ለማሳካት ያደረገው ጥረት ስኬታማ መሆን አልቻለም። የኤሮፓ ሊግ ዋንጫ ነው ትልቁ ዋንጫ፣ ከዛ ውጭ የኤፍ ኤ ካፕ። በዛ ምክንያት እንግዲህ አሰልጣኞች ሹምሽር ሲያደርግ ነበረና እንግዲህ ሁለቱም ቡድኖች በነኚህ አመታት የነበራቸው ግንኙነት ምን ያህል የዋንጫ ዋንጫ ለማግኘት ሲያደርጉ የነበረው ጥረት ምን ያህል በተለያየ መንገድ ሲጓዝ እንደነበር በትክክል ማሳያ ነው። አንደኛው የሌላውን አካሄድ የሊቨርፑል ስኬት በሊጉ አዲስ ፎርማት የኤርገን ክሎፕ ጊዜ ነው። የሰር አሌክስ ፈርጉሰን ጊዜ ነው ደግሞ በማንቸስተር ዩናይትድ ስኬታማ የነበረውና በአንድ በኩል ትልቅ ትምህርት የሚሰጥ ይመስላል። የአሰልጣኞች ሹም ሽር ማድረግ ጊዜያዊ ውጤት ይዞል ይመጣል እንጂ ወጥ የሆነ ውጤት በታሪክ የሚነገር ውጤት ይዞል የሚመጣ አይደለም። ሊቨርፑል ከዚህ በኋላ ምን ያህል የጀርገን ክሎፕን ዘመን በቀጣዮቹ ዓመታት ሊደግም ይችላል? ማንቸስተር ዩናይትድስ ከሰር አሌክስ ፈርጉሰን በኋላ ምን ያህል ወደ ቀደመ ምን ያህል ዓመት ይወስድበታል ወደ ቀደመ ስኬቱ ለመመለስ? እነ ነገሮች በሙሉ ጥያቄ የሚነሳባቸው ናቸው። ዞሮ ዞሮ እንግዲህ የሁለቱ ቡድኖች የእርስ በርስ ግንኙነት ሁልጊዜም ቢሆን ትኩረትን የሚስብ እንደዚሁም ደግሞ በእንግሊዝ ቁጥር አንድ ተመራጭ እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። በመሃል ቼልሲ፣ ማንቸስተር ሲቲ እና አርሰናል በዚህ ረገድ ተፏካሪ ሊባሉ ይችላሉ። ግን ሁለቱ ሲገናኙ የእንግሊዝ እግር ኳስ የተለየ ቦታ ይወስዳል። ስለ ታሪካዊ ጉዳዮች ይነሳሉ። ከዛ ውጭ ስለ ደጋፊዎች፣ ስለ ልቦና ታሪክ ስለ መደብ ተያያዥ ጉዳዮች እንደዚህ ሲነሱ ትሰማለና። የአንድ ከተማ ቡድኖች አይደሉም፣ ግን የአንድ ግዛት ቡድኖች ናቸው። ሁለቱም የላንክሻይር ግዛት ናቸው። የሰሜን ምዕራብ እንግሊዝ ቡድኖች ናቸው። ልክ እንደ ማንቸስተር ሲቲ፣ ኤቨርተን፣ ብላክበር ሮቨርስ፣ ቦልተን እነኝን ከመሳሰሉ ቡድኖች ጋር ተመሳሳይ ግዛት ውስጥ የሚገኙ ናቸው። ግን ደግሞ በእንግሊዝ ቀዳሚውን ቦታ ነው የሚወስዱት። ሁለቱ ቡድኖች ግንኙነት ማርክ እንግዲህ በሚያስገርም ሁኔታ በሜዳቸው ብዙ ጨዋታ ተቃራኒ ቡድን ሲያሸንፍ ታሪክ የለውም። የተሸናነፉባቸው ጨዋታዎች አሉ ግን ባለሜዳው ብዙ ጨዋታ ሲያሸንፍ ነው የምንመለከተው። ማንቸስተር ዩናይትድ በኦልድ ትራፎርድ ሊቨርፑልን ብዙ የማሸንፍ ቁጥሮች አሉት። ሊቨርፑል በአንፊልድ ማንቸስተር ዩናይትድን የማሸንፍ ብዙ ቁጥሮች አሉት እና የቅድም ያነሳ የደጋፊዎቹ ተጽዕኖ በሁለቱ ጨዋታ የበለጠ ከፍ ያለ መሆኑ አንደኛው አድቫንቴጅ ይመስለኛል። ይሄ ከሌሎች ቡድኖች ይልቅ የሊቨርፑል ደጋፊዎች በአንፊልድ በማንቸስተር ዩናይትድ መሸነፍ አይፈልጉም። ከሌሎች ቡድኖች ይልቅ የማንቸስተር ዩናይትድ ደጋፊዎች በኦልድ ትራፎርድ በታምር በሊቨርፑል መሸነፍ አይፈልጉም። ከዚ አንጻር በስቴዲየሙ ያለው በዙሪያው ያለው ድባብ ተቃራኒ ቡድንን ጫና ውስጥ የሚከት አይነት ነው። በዚህ በዚህ ምክንያት ይመስለኛል በሜዳቸው ሁለቱም ጥሩ ሪከርድ በርስ በርስ ግንኙነት አላቸው። ይሄ ጨዋታ እንግዲህ ለአርሰናል የበለጠ ወሳኝ ነው። አርሰናል እንግዲህ በሊቨሬጃ ሰንጠረዥ አናት ላይ ተቀምጦ ነው ይህንን ጨዋታ የሚጠብቀው። ሊቨርፑል ሌላ ተከታታይ ሽንፈትን ይመዘግባል ወይ፣ ትኩረትን ይስባል። ሶስት ተከታታይ ጨዋታ ተሸንፏል። ከኢንተርናሽናል ብሬክ መልስ እንዲፈጠር ይችላል፣ ማንም ማያውቅም። የተጫዋቾች ጉዳት እየፈተነው ነው ያለው። ይሄ ለማንቸስተር ዩናይትድ አድቫንቴጅ ይስጠዋል፣ እርግጠኛ መሆን አንችልም። ያለፉትን ሁለት ተከታታይ ጨዋታዎች እዚህ ሜዳ ላይ ማንቸስተር ዩናይትድን ማሸነፍ አልቻለም። ይሄም ሌላው እንግዲህ በሊቨርፑል በኩል አሉታዊ በሆነ መልኩ የሚነሳ ነው። እናንተስ በሁለቱ ቡድኖች ግንኙነት ዙሪያ ምን አስተያየት አላችሁ? ሀሳብ አስተያየት አድርሱን፣ ሰብስክራይብ አድርጉ። ስላዳመጣችሁን ከልብ እናመሰግናለን።